ይ ጥሩ ሰዓት ላይ ስፈልግ ስፈልግሽ ነው ያገኘሽው። ደግሞ ቀርብሽ እንደማየው ከሆነ ትዕዛዜን ተላልፈሻል። ከዮሲ ጋር እንዳትገናኝ አስጠንቅቄሽ ነበር። አዎ ብለሽኛል፣ ግን ደግሞ ቅድም አብረሽ ሆነሽ አይችሻለሁ። እኔ ሳልሆን እኮ እሱ ራሱ ነው ፈልጎኝ የመጣው። እሱ እኔን አይመለከተኝም፣ ግን ደግሞ አንድ እርምጃ ወደ እሱ በተራመድሽ ቁጥር እጄ ላይ ያለውን ቪዲዮ ለአባትሽ እንደምትሰጣቸው እወቂ። አረቢቲ በናትሽ፣ ቆይ ለምንድን ነው የምታስጨንቂኝ? በቃ በቃ ሄቨን እኔ ምንም አይነት ብሶት መስማት አልፈልግም? እንደውም ምን ታደርጊልኛለሽ መሰለሽ እኔ አሁን ሄጀዮ ሲያጠገብ እቀመጣለሁ ከዛ ፍቅረኛ እንዳለሽ እና አስረግጠሽ እንደማትፈልገው ትነግሪያለሽ አሁን ገባሽ በጣም ጥሩ ሄድዮ ታረጋጊ እንጂ እንዴት እንዴት ነው የሚያደርጋት ሄቨን ምንድን ነው ጉዱ እንደ ፈረስ ተከመለችብኝ እኮ አላየኋትም ነበር ቆይ ደግሞ ምንድን ነው? ተጣልታችኋል እንዴ? አይ መጣላት አይደለም። እንዴውም የደበቅሽ ነገር አለ፣ ትነግሪኛለሽ። ምንድን ነው የደበቅኩሽ? አረ ባለፈው ማብረን እናን መታ የሆነ ነገር ብላሻለች አለች። ከዛን ጊዜ በኋላ ቺ ልጅ በጣም ነው እየፈራሻት አይደለሽ? አይ መስሎሽ ነው እንጂ ምንም አላለችኝ ነውኮ። አይ እንግዲህ እኔ ጄሪ አይደለም ያንቺን ውሸት ይቅርና የወፍ እርጉዝ ልጅቼ ማቅሰው ነኝሽ። ወፍ ታረግዛለች እንዴ? አታረግዝም እንዴ? አረ የሚራቡት በእንቁላል መሰለኝ ጉዳዩ ነው። አታርግዛ ሆ የኔ ኖሬ ካጣፈጥ እችልኝ እዳው ገብስ ነኝ እናት። እሺ ይሁንልሽ። አሁን ይሄ ዳር ዳር ማለቱን ትተሽ ማለት ነው ይቺ ልጅ ምን ምን እያለች እንደምታስፈራራሽ እውነት እውነቱን እንቅጭ እንቅጭን ትነግረኛለሽ። ገባሽ? እሺ እነግርሻለሁ። እናፍጥን እንዴ ቆይ ተረጋጊ። እሺ አልኩሽ ተናገራ ምን ይዘጋል። ለምን እንደፈለከኝ? አንድ ነገር ለማድረግ አስቤያለሁ ግን ያንተ እርዳታ ያስፈልገኛል። ቀስቴ ምን አስበነው? ያንን ሰውዬ ዋጋውን መስጠት ፈልጋለሁ? ብቻ መኮንንን አይደለም ማለት አሁን መኮንን ነው። ቆይ ሁሉ ድፍረት ያመጣው እኔን ተባምነ ነው አይደል? አንተን ደግሞ በምንድነው የምተማመነው ነው ተባምነው? ምን ነው ብራዘር? ራሳሽው እንዴ ባለፈው ሁላችሁንም ሲዘራችሁኝ አይደል? እንጣቀ ያረኩት አንበሳው ኪሩ። አሁን ወሬ አታብዛ እሺ። ወሬ አላበዛም ግን አሁን ባልከኛ ሰብ ምንም አልስማማ። ለምን ምክንያቱም ይሄ የደቦ ጸብ መጨረሻው ምንም አላማረኝም። ባካ አትፍራ። የእኔ አባት ፈሪ ለሚስቱ ሲባል አልሰማም። እና ታዲያ አንተ ሚስት አለ እንዴ? ባይኖረኝስ? አሁን እዚህ ነገር ውስጥ ገብቼ በሞት ወደፊት ማገባት ሚስት ያለባል ቀረች ማለት አይደል? እና እናማ እኔ ሞቼ እሷ ያለባል ከምትቀር እሷን ያፈቁራት ወንዶች ከሚሰቃዩ እኔ ሳልሞት እሷን አግብቼ ልጆች እየፈለፈለን ብንኖር አይሻልም? አንተ ግን ምን አይነቱ ቦቅ ቧቅ ወንድ ነህ? አንተ የፈለግ ከሆን ማለት ትችላለህ። እኔ ግን እዚህ ጣጣ ውስጥ እጄን አላስገባም። እንደዛ ነው አሁን ነው እሱን አሳየዋለሁ። ከስቲ ይችላል ማለት ጀመረ። ልቀቂኝ መናተ አሁን ባልኳ ሰት ተስማማ። ልቀቂኝ ግን፣ ይሄ ተስማምቻለሁ። ትስማማለህ? ተስማምቻለሁ

እንዴ አብረሽኛ፣ ምንጭም እንዴ፣ ሂጂ መጣ። እኔ እዚሁ ምን ትንሽ ማስባት ነገር አለች። እሺ፣ አይ፣ እንደው ሄቨን፣ ዝም ብለሽ እኮ ነው ውስጥሽ እንደሆነ ከቦቻራው ወደ ውጪ ይውላል። አይ፣ ዲሌ ማነሽ? ሄቨን፣ አበይ ጠብቅኝ፣ እስኪ መጣ ሄሎ፣ ቃጅል እንዴት ነሽ? ቤዛ እኮ ነኝ አላወቅሽኝም። ፕሊስ ቃጅል በእናትሽ በሚገባኝ ቋንቋ አዋሪኝ። ጎሽ፣ እንደ ሶስት ታውሪ ጥሩ ነው። ያሬድን ፈልጌ ነበር። ያሬድ ነዋ

እቺሽ ግን ምንም እየተመቸችኝ አይደለም። ቃጀል ነው። እና ሌላ ማን ሊሆን ይችላል? ባለፈው ሁሉ ነገር ነግረሽል እንዴ ቤዚ? እሺ አሁን እሱን ተውና፣ አባቴ ደውለውልኝ ነበር። ምን አለሽ? ልጄን ወደ ቤት መልሽልኝ አለ። ምን ማለት ነው? እኔ እንድትወጣ እንዳደረግኩ ና እኔ ልመለስህ እንደምችል ነው እያሰቡ ያሉት እና እና ማያሪድ በእናት የምትወደኝ ከሆነ እሺ በለኝ ነው ወደ ቤት ተመለስ ሰሚያለሽ ቤዚ ከዚህ በኋላ ወደ ቤት ተመለስ የምትይኝ ከሆነ ጋሽ ሙት እንጣላለንሽ። እኔ እኮ ርጅ አይደለም። ያሬድ ቢጨንቀኝ እኮ ነው። አውቃለሁ። በዚህ ግን በቃ በስተ እዚያ ቤት መመለስ ከሆነ የኔ ነገር ያበቃለታል። በቃ ተረጅኝ አታስጨንቅኝ አቦ። እሺ በቃ ላስጨንቅኝ። ጮክ ብሻ የኔ ቆንጆ፣ እረዳለሁ። ችግር የለም። አይዞሽ እሺ፣ የኔ ቆንጆ። በቃ ይሄም ቀን ያልፍና ያን እያለ የምናወራበት ጊዜ ሩቅ አይደለም። ተስፋ አደርጋለሁ። በቃ ተደብቄ ነው። እሺ፣ ማዋራ በኋላ ከትምህርት ቤት ስወጣ ደውልልሃል እሺ